ሰላም ጤና ይስጥልን። ውድ የማርክ ሶሉሽን የዩቱብ ቻናል ቤተሰቦች እንዴት ናችሁ? ወንድማችሁ ማርክ ነኝ። ለዚህ ቤት አዲስ ከሆናችሁ ዩቱብን ሰብስክራይብ በማድረግ ቤተሰብ ይሆኑ። ዛሬ ወደ እናንተ የምናስተላልፈው በ2027 አሜሪካ አዲስ ዲቪ ሎተሪ ለመሙላት ለምታስቡ ሰዎች አሜሪካ ያወጣቸውን አዲስ ሕግ በተመለከተ ወደ እናንተ አስተላልፋለሁ። ይህን ቪዲዮ እያያችሁ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮመንት በማድረግ ቪዲዮ ለብዙ ሰዎች እንዲደርስ የናንተን ድጋፍ እንድታደርጉ ስል እጠይቃለሁ። በዓለም አቀፍ ደረጃ ከ25 ሚሊዮን በላይ የሚጠጉ ሰዎች በዲቪ ሎተሪ አማካኝነት ወደ አሜሪካ ለመግባት ቻንሳቸውን ይሞክራሉ። አሜሪካም ከዚህም ውስጥ ለ55 ሺህ ለሚጠጉ ዜጎች ይህን እድል በመጠቀም ወደ አገሪቱ እንዲቀላቀልም እድል ትሰጣለች። ኢትዮጵያም በተከታታይ ዓመታት ከ3 ሺህ በላይ የሚጠጉ ሰዎች በየአመቱ በዲቪ ሎተሪ አማካኝነት ወደ አሜሪካ መግባትም ችሏል። ዘንድሮ ወደ አሜሪካ ለመግባትና የዲቪ ሎተሪ እድል ለመሞከር ላሰባችሁ ሰዎች ከመሙላታችሁ በፊት አሜሪካ ያወጣችው አ አዲስ ህጋለ ህጎችን ወደ እናንተ አስቀምጣለሁ። ከዚህ በፊት በነጻ ምዝገባ የነበረው የአሜሪካ ዲቪሎተሪ በ2027 ዲቪሎተሪ ለመሙላት እያንዳንዱ ሰው አንድ ዶላር የመመዝገቢያ መክፈል መቻል አለበት። ስለዚህ መመዝገቢያ አስቀድማችሁ አዘጋጅታችሁ ከመመዝገባችሁ በፊት አንድ ዶላር ለመመዝገቢያ ትከፍላላችሁ። ይህም በነሱ በራሳቸው ዌብሳይት ላይ ነው ክፍያውን የምትፈጽሙት። መመዝገቢያን ካልከፈላችሁ የ2027 ዲቪሎተሪ መመዝገብ የማትችሉ መሆኑንም በራሳቸው ያላቸው ዌብሳይት አስታውቋል። ኢትዮጵያ ውስጥ ላላችሁና እንዴት መክፈል እንዳለባችሁ ግራ ለገባችሁ ሰዎች ምናልባት ይህን ክፍያ የሚከፈልበትን ትክክለኛ መንገድ አላስቀመጡም። ነገር ግን በትረስት ዋለት፣ በማስተር ካርድ፣ በባይቢት እና በቢናንስ በተለያዩ መንገዶች፣ በፓይፓል አማካኝነት እነኚህ ነገሮችን መክፈል እንደምትችሉ ከወዲሁ ላሳውቃችሁ ፈልጋለሁ። ምናልባት ከነኚ ውስጥ በአንዱ አማካኝነት ይሄን ሪጅስትሬሽን ፊ መክፈል የምትችሉ መሆኑን ከወዲሁ ሊያሳስባችሁ ፈልጋለሁ። ሁለተኛ ደግሞ እንደ መስፈርቶ ነው የተቀመጠው በትንሹ 12ኛ የሁለት ዓመት የስራ ልምድ ያለ ሰው መሆን አለበት። ፓስፖርትም እንደ ግዴታ የተባለ ነው። ከዚህም ጋር በተገናኘ ሬጂስትሬሽኑ ሲጀምር ምዝገባው ሲጀምር እንዴት መመዝገብ እንዳለባችሁ ሙሉ ፕሮሰሱን ከሀ እስከፔ ያለውን በማርክ ሶሊሽን ዩቲብ ቻናል የማስቀምጥላችሁ ይሆናል። እስከዛውም ቤቱን ሰብስክራይብ በማድረግ ቤተሰብ የሆኑ የማግዛችሁ ነገር ካለ በኮመንት ማስቀመጥ ትችላላችሁ። እግዚአብሔር አምላክ አገራችንን ኢትዮጵያን ይባርክ። ቸርሰን ብቱልኝ